እንጨፍራለን ጨፍራለን። ጋይስ ኮንዲሽናችን ኮንደንትና ሬድ ነው አለም አለች። ገብተሽ ዘፈን ብትመርጪ ደስ ይለኛል። ማርያምን በዛውም እንድናመሰግንሽ ማለት ነው። ከቻልሽ ፕሊዝ በገቢ ደስ ይለኛል። አለም ከላከች አስገቧት ጋይስ ኦኬ። ሮዛ ምንሽ የሰጣላችሁ ቃል እየተቀበላችሁ እኔ አሁን እነ ጓል አሉላም አለች፣ ምብራቅም አለች፣ አንተም ስላለህ መተሐባበር ከነዝህ ኮርዲየ መተሐባበር ከነዝህ ማገዙ ስለሁ አንድ ቁጥር እየጻፋችሁ ያው ቻሌንጅ ነው። ቻሌንጅንም ያ ሞራው እንትኛ ነበረ ይመታል። አዎ በቪዲዮ ግን አሁን ጓል አሉላ በቪዲዮ ከቻልሽ ውጪ በቪዲዮ ጥሩ ነው ብትወጡ እና ነው

ወደ እንስኑን በአማርኛ ስለሚፈልጉት ምብራቅ በትግረኛ ታዋሪ እና ከዛ እኔ በአማርኛ ደግምላቸዋለሁ። ሶ እንደዛ የተናበብን እንሂድ ሁላችንኖራ ከሆነ ጥሩ ይመጣል። ኣነ ከዓ ሰብ ክስሕበልኩም እየ ኣነ ሰብ ክስሕበልኩም እየ ምብራቅ ብትግርኛ ተናገሪ ሙሌ ብኣማርኛ ውራ እኔ ደግሞ ሰብስባለሁ። ሉዛት ኣካውንት ባ ንገር ሰባት ሰባት ሰባ ሰባት ሀምሳ ስምንት ሀምሳ ስምንት ዜሮ ሰባት አን አንድ ሺህ ስልሳ አምስት ሰባ ሰባት ሀምሳ ስምንት ዜሮ ሰባት አንድ ሳሚመን ሰመረ ነጋ

ካብኡ ናብ ራክባ ክንልኣ ክንሰግ ንኪዩ በጣም በቃ በአማርኛ ላውራ እንዳለውሱ ብዙ ሰዎች እየተከታተሉ ስለሆነ እዚህ ጋ ምንችለውን ነገር የምንችለውን ነገር መቶ ብርም ትሆን ትንሽ ናት። በቃ ከመቶ ብር ጀምረን በተቻለን አቅም ለማገዝን ሞክር። አካውንቱም እንደተፃፈው ማለት ነው፣ ታች አለ የተፃፈውን በዛ አንትን መላክ አለብን። ሁላችን እንተጋገዝ በቃ ለሁላችን አመሰግናለሁ። ተንኪ ምራዋ ወይ ራዋ ወይ ሰላም ሀሚ ውዕል ትዛን ቤተይ አንድ እህታችን ስሟን መጠቀስ ስፈልጋለች አትፈልግም አላውቅም፣ ግን አስር ሺህ ብር አስገባለሁ ብላለች። በጣም እናመሰግናለን። ብዙ በወጥ ይተካ እግዚአብሔር አምላክ እጥፍ እጥፍ አርጎ ይስጣል። እናመሰግናለን ። አሁንም ታብታብ እናርግ። ሀሳብ እዚህ አሁን አንቀበል ማስተያየት ምናምን ገብታችሁ ማገዝ የሚችል ሰው ገብቶ የሚችለውን በተላከለት ይርዳ። ከዛ ሰው መሆን ሰውን ብቻ በቂ ነው። ስለዚህ ሁላችሁም መታችሁ፣ ከስብና አንጻር አይታችሁት መታችሁ አግዙት። ወንድማችንን ሲድን ነገር እናንተም ደስ ይላችኋል። እና ስብና ጥሩ ነገር መስራት ከእግዚአብሔር ነው የምታገኙት። እና ገብታችሁ አሁን በአበባ ምንም የምትልኩ ያላችሁትንም እናመሰግናለን

እንዳተደማመጥ ነበር። እዛ ማን አንዳችን ሁላችን የምንወራ ከሆነ አካውንት አንድ ሰው የሚሰጥ ሰው ባለ አካውንቱ ይላክላት። ሮዛ ሄር ትላለች እና ከእሷ ሮዛ ከቻልሽ በውስጥ ላኪላት ስልክ ጻፎ ከታሸሰ የሰውየው ነው፣ በውስጡ ዘይልክልሻለች ፕሪቫት አደለማ።